እንኳን አደረሱት፣ እንኳን ደስ አሉት ለሀያ አምስተኛ ዓመት የተራመቱት። እንዴት ነበረ ፕሮግራሙት? እንዴት አገኙ? ስራችን ጥሩ ነው። ጥሩ ነበር። በጣም ጥሩ ነው። አዎ፣ ሼፍ ዘካሪያ ስም ሲቆጣጠረን ነበር። የእርሶ ቤተሰብ ሀገራሁን ደውዬ ፈንጮ ነበር። አብረን ነው ሲሰራ የነበረው። አንዳንድ ቤተሰቦች ጋርም ደውዬ ነበረ። የእናንተ ደግሞ ዋናው ባላ ፕሮግራሞቹ እናንተ ስለሆናችሁ። አይ፣ ባለቤቶት እሷም አልመጣችም። አመጣለች እሷም ለእናንተም ትምህርት እንዲሆን ስለሆነ ጥሩ ነበረ። በጣም እናመሰግናለን። ምን የጎደለ ነገር አለ? ምንም የጎደለ ነገር የለም። በእኛ በኩል እናንተን እንጠይቅ ነው ያስቀየምነው ነገር ካለ ያጠፋን። ምንም የለም፣ ምንም የለም። እንዴት አገኙት? ቴስቱ እንከን የለሽ ነው አደለ እንግዲህ በጣም የአማረ ደስ የሚል ፕሮግራም ነበረ። በጣም የሚደንቅ ፕሮግራም ነበር የተደረገው። አዎ፣ በዚህ ጊዜ የሚያደርግ የለም። ሀያ አምስት አመት፣ ቀርቶ አንደኛውንም የመጀመሪያውንም ጋብቻ ራሱ እውነት ነው። መንፈሳዊ እንዲሆን እኛ እንግዲህ ጋ ቢረርቱን ጥሩ ነበር። ለእናንተ ራሪያ እየተከተልን ነው ወደ አስር አመት እየተጠጋን ነው። እኛም አለች እንገናኛለን፣ ግድ እንደ ቤተሰብ እንሁን እኛ ብዙ እንግዲህ ሲኖረን ሲኖርም ከእናንተ ውጭ ወደዛ ወደዚ የለ። ጥሩ ነበር። በጣም በጣም አድንቀናል። ማንም የመሰከርለት ነው። አደራደሩ ብቻ በቂ ነው። እግዚአብሔር እንግዲህ በእናንተንም በበረከቱ ያኑርልን። እግዚአብሔር ይስጥልን። ያላነሳው ትንሽ ቢ እንትን ልካም ነው። ኧረ ተሻዴን በጠዋት ደወልኩ፣ ያው ጓጉቼ ነው መልሶትን ለመሳብ በጣም መልካም ነው። እንግዲህ ደስ ብሎናል። ደስ ይበላችሁ። እንገናኛለና ስልክ መተን መጠቃችን